ክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ወይለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ፣ በአማራ ክልል ሁለት አይነት ሰልፎች ተደርጓል። ይህ በእንዲህ እንዳለ የክልሉ ርዕሰ መዲና ባህር ዳር አቅራቢያን ጨምሮ በተለያዩ ስፍራዎች ጥቃቶች ደርሰዋል። በዝርዝር የምንመለከተው ቀዳሚ ጉዳይ ይሆናል። ጠቅላይ ሚኒስትር አብይ አህመድ የትግራይ ህዝብን ቀና እንዳይል አድርገናል እንዳሏቸው አቶ ገዱ አንዳርጋቸው ገለጹ። ወለጋ አይታመንም እኔንም ኦሮሞ ነው ብለው አያምኑም ሲሉ እንደነገሯቸውም፣ እንደዚሁ የአማራ አመራሮች መካከል የተደረገው ስብሰባና ለአብይ ደርስ የነበረው ሪፖርትን በተመለከተም ተናግረዋል። ታደምጡታላችሁም። ፊልድ ማርሻል ብርሃኑ ጁላ በጥቂት ወታደራዊ ኪሳራ ድል እናደርጋለን ብለዋል። የባህር በርን በተመለከተ አስፈላጊውን እያደረግን ነው ሲሉ ማክሏል። ፕሬዚደንት ታዬ አጽቀሥላሴ ደግሞ አጉራ ዘለል ነውጠኞች ልካ አስገቡ ሲሉ ተሰምቷል። ይህንንም ይዘናል። የትግራይ የፖለቲካ ሁነት ላይ በተባበሩት መንግስታት ድርጅት ሪፖርት ቀርቧል። በኢትዮጵያ የቀጠለው የዘፈቀደ ስርዓትን የተመለከተው ጉዳይም እንደዚሁ ሌላኛው መረጃችን ነው። ኢራን በአሜሪካ የተፈጸመባትን ድብደባ ተከትሎ አደገኛ የተባለውን ውሳኔ ያሳለፈች። አሜሪካ ቴህራን የአጸፋ እርምጃ ወስዳለች ካለች፣ የባሰ ጥፋት ይጠብቃታል ስትል አስጠንቅቃለች። እስራኤል ትራምፕን አሞካሽታም መጪዎቹ ቀናት ፈታኝ ሊሆኑ ይችላሉ ስትል ገልጻለች። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታዳምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል ሁለት አይነት ሰልፎች ተደርገዋል። ይህ በእንዲህ እንዳለ የክልሉ ርዕሰ መዲና ባህርዳር አቅራቢያን ጨምሮ በተለያዩ ስፍራዎች ጥቃቶች ደርሰዋል። የብልጽግና መንግስት ደጋግሞ እንዳረጋጋው በሚገልጸው የአማራ ክልል ውስጥ በከባድ መሳሪያ የታገዘ ውጊያም አሁንም በአንዳንድ ስፍራዎች ላይ እንደቀጠለ ነው። ከሰሞኑ የመከላከያ ሰራዊቱም የብልጽግና መንግስት የክልሉ ተወካዮችን ባሰራጩት መረጃ በሰሜን ወሎ ዞን መቄት ከተማዋን ሊወሩ የመጣ የፋኖ ታጣቂ ሀይል ጋር ተዋጋን ብለው ነበር። ዛሬም በወረዳው በተለያዩ ስፍራ ች የፋኖ መገኛዎች ናቸው በተባሉ ቦታዎች ላይ በከባድ መሳሪያ የታገዘ የተኩስ ልውጥ መደረጉ ሰምቷል። ዘጠና በመቶ የፋኖ ኃይሎች ተጠናቋል በሚል የሀገሪቱ የጦር አዛዦች በሚገልጹበት በዚህ ወቅት በጎጃም ቀጠና አቸፈር ሊበን ደግሞ የመንግስት ወታደሮች በሰፈሩበት አዳራሽ ላይ የደረሰ ጥቃት በርካቶች ለጉዳት መዳረጉም ተነግሯል። በሌላ በኩል በክልሉ ርዕሰ መዲና ባህር ዳር አካል በሆኑ ዘንዘልማ በሚሊሽ አባላት ላይ ተኩስ ተከፍቶ ሰባዊ ጉዳት ደርሷል። ከእንጂ በራ አዲስ ቅዳም አቅራቢያ ባሉ ስፍራዎች ላይም የተኩስ ድምጽ ይሰማ ነበር። የነዚህ ሁሉ ጥቃቶችና የእርስ በርስ የተኩስ ልውጦች ሰለባዎች ደግሞ ኢትዮጵያ ናቸው። እጅ ስጡን ማለት ጽንፈኛ ወዘት የሚል ፍረጃ ለክልል ወጣቶች ሰጥቶ ማሳደድ፣ ህዝባዊ ድጋፍ አለኝ የሚል ፕሮፓጋንዳን ማስተጋባት ደግሞ አገዛዙ በመፍትሄ አማራጭነት ያቀረባቸው ሆኗል። ዛሬም በአዊ ዞን የተለያዩ ቦታዎች ሲደረግ ታይቷል። የቤት ለቤት ቅስቀሳ ሲከናወንባቸው የነበሩ እለቱ ሰንበት ነውና የቤተ ክርስቲያን መርሃ ነገሮች ላይ የሚታደሙና የሚሊሻና ድማብትን አባላትን በማሰባሰብ የመንግስት የድጋፍ ሰልፍ ማድረጉን አሳውቋል። ግምጃ ቤት እንጅባራም፣ አዲስ ቅዳምና መሰል አካባቢዎች ላይ ነው እነዚህን ጽንፈኞችን የሚያወግዝ ብልጽግናን ደግሞ የሚደግፍ ሰልፎችን አካሄዱ ሲልም የገለጸው ከዚህ ሰልፍ በተጓዳይ ደግሞ በዛው ቀጠና ዳንግላ አፋሳም የአገዛዙን ድርጊት የሚያወግዝ ሰልፍ ነበር። የኔታ ድባቤ የተባሉ የሃይማኖት አባትና የበርካታ ያብነት ተማሪዎች መምህር ከትናንት በስቲያ ታፍኖ መወሰዳ ያላቸው መገለጹ የሚታወስ ነው። እናም ይህ ሰልፍ እኒ መምህር እንዲፈቱ የሚጠይቅ ሃይማኖት እና ፖለቲካም የተለያዩ ስለመሆናቸው የሚያስተጋባ ነው። ፊልድ ማርሻል ብርሃኑ ጁላ በጥቂት ወታደራዊ ኪሳራ ድልን እናደርጋለን ብለዋል። የባህር በርን በተመለከተ አስፈላጊውን እያደረግን ነው ሲሉ አክሏል። ፕሬዝዳንት ታዬ አጽቀስላሴ ደግሞ አጉራ ዘለል ነውጠኞችን ልካስገቡ ሲሉ ተሰምቷል። አገዛዞ አሁንም ጦርነት፣ አሁንም ስልጠናም፣ አሁንም ውጊያ አጀንዳው አድርጎ ቀጥሏል። የሀገሪቱ መርሜ ይሁን የሀገሪቱ ጦር አዛዥም ያለመሰለስ በየጊዜው በመገናኛ ብዙሀን እየቀረቡም በየመድረኩም እየታደሙ ይህንን ማስተጋባታቸውን አጠናክረውታል። ፊልድ ማርሻሉ ከፓርላማ እስከ ወታደራዊ ምርቃቶች እየተገኙ ስለ ውጊያ ዝግጅት ነው እየተናገሩ ያሉት። ጠቅላይ ሚኒስትሩም መምህርም ሐኪምም ነጋዴም የፓርቲ ተወካይም እየጠሩ ማህበረሰቡን እየሰደቡ ናቸው። ዛሬም ፊልድ ማርሻል ብርሃኑ ጁላም የመከላከያ ዋር ኮሌጅ መርቃት ላይ ተገኝተው ያደረጉት ንግግር ጦርነትን በአነስተኛ ኪሳራ በድል መፈጸም የሚችል ሰራዊት ገንብተናል የሚል ነው። በእርግጥ በብልጽግናው ያለፉት ዓመታት በመቶ ሺዎች የሚቆጠሩ የሀገሪቱ ወታደሮች ለዛውም በርስ በርስ ጦርነት ነው እንዲሰው የሆነው። ይህ አላስፈላጊ መስዋዕትነት የዓለምን ትኩረትን ስበው ከዘለቁት የጋዛ የዩክሬን የኢራን የሱዳን ሳይቀር የጉዳት መጠን ጋር ሲነጻጸር በብዙ እጥፍ የሚልቅ ነው ነው። የብልጽግናው መንግስት ቀጣይ ተልእኮ ደግሞም የባህር በር ማስመለስ በሚል ሌላ ጦርነት ውስጥ ይገባል በሚል ስጋታቸውን የሚገልጹም ቁጥራቸው ቀላል አይደለም። ፊልድ ማርሻል ብርሃኑ ጁላ ዛሬ ባደረጉት ንግግር ላይም የባህር በርን ጨምሮ የኢትዮጵያ ብሔራዊ ጥቅሞችን ለማስጠበቅ እየሰራን ነው ብለዋል። በእርግጥ ከቀናት በፊትም ባህሩ ላይ መግባታችን አይቀርም ብለው ነበርም። በራሊት አቋቋም ነው ባህሩ በጣም ቅርባችን ስለሆነ በቀጥታ የደህንነት ስጋትና የለዋላዊነት ችግር ስለሚያመጣ እዛ ርቀን ወደብ ሸቀጥ ነው ብለን በ60 ኪሎ ሜትር ቁጭ ካል አደጋ ይመጣል። ነው ባህር ኃይል አቋቋም ነው። እዛ ለመግባት ነው፣ በምን ፕላትፎርም ነው የምንገባው፣ ወደፊት የሚታይ ይሆናል። ይህ የጦርነት የግጭት ወዘተ ንግግር ዛሬም ካደረጉ ሰዎች ውስጥም ፕሬዝደንት ታዬ አፅቀሥላሴ ይገኙበታል። በአማራ ክልል እየተደረገ ያለው ጦርነት ምክንያቱ ኤሊቱ ከሕዝቡ ጋር መታረቅ አለመቻሉ ነው ሲሉ ከቀናት በፊት ባህር ዳር ላይ ተናግረው የተመለሱት ፕሬዝደንቱም ዛሬ ደግሞ አጉራ ዘለሎችን ልክ አስገቡ ሲሉ ለፌዴራል ፖሊስ አባላት ሲናገሩ ተሰምቷል። ማሰላሰልና አርቆ ማሰብን ስንቅ ሳያደርጉ በአፍታ የፖለቲካ ስሜት ግለት ሳቢያ አጉራጠን የፖለቲካ ነውጥ መንገድን የመረጡትን ደግሞ የሀገራችን የጸጥታ ኃይሎች በላባችሁና በመስዋዕትነታችሁ እንደምታመክኑ እምነቴ የጸናል። ጠቅላይ ሚኒስትር አብይ አህመድ የትግራይን ሕዝብ ቀና እንዳይል አድርገናል እንዳሏቸው አቶ ገዱ አንዳርጋቸው ገለጹ። ወለጋ አይታመንም። እኔንም ኦሮሞ ነው ብለው አያምኑም ሲሉ እንደነገሯቸውም እንደዚሁ የአማራ ክልል አመራሮች መካከል የተደረገው ስብሰባና ለአብይ ደርስ የነበረው ሪፖርትን በተመለከተም ተናግሯል። ከሰሞኑ አቶ ታዬ ደንዳ ከጠቅላይ ሚኒስትሩ ጋር በነበራቸው ቆይታ ብቸኛ የሚወዱት ነገር ስልጣናቸው መሆኑን አንስተው አማራን ስለመበተንና ማጥፋት ትግራይን ስለማንበርከክ ኦሮሞ ሲሆን በዝምታ ስለ መግደል የነገሯቸውን ማቅረባቸው ይታወሳል። ከጠቅላይ ሚኒስትሩ ጋር የተናጠል ጊዜ ኖሯቸው ያንን ግንኙነታቸውን ለመናገር እድሉን ያገኙ ሰዎች የሚያወጡትን ሚስጥርም ቀጥሏል። የውጭ ጉዳይ ሚኒስትርና የአብይ አማካሪ የነበሩት አቶ ገዱ አንዳርጋቸው አንዱ ናቸው። አቶ ገዱ አብይ በክልልና ፌዴራል ባለስልጣናት መካከል በመከላከያና ና በሌሎችም የጸጥታ ዘርፎች አመራሮች ውስጥ እርስ በርስ መጠራጠርና መከፋፈልን በመፍጠር አብይ የሚመሩበትን መንገድ በማንሳት ባቀረቡበት የሪዮት ቃለ ምልልሳቸው ከጠቀሷቸው ጉዳዮች ውስጥ የትግራዩ ጦርነትን የተመለከተው አንዱ ነው። ጦርነቱ ከመጀመሩ በፊት እሳቸው አባል የነበሩበት የፌዴሬሽን ምክር ቤት ሳይሰበሰብ ሳይወስንና ሳይመከርበት ጠቅላይ ሚኒስትሩ በጀት ለትግራይ ክልል መንግስት እንዳይላክ መከልከላቸውን ያስታውሳሉ። በወቅቱ ይህንን ስሰማ ለጦርነት ተዘጋጅታችኋል ወይ ብዬ ጠይቄ ነበርም ይላሉ። ከጦርነቱ መፈንዳት ሁለት ሳምንት አስቀድሞ የተደረገውን የብሔራዊ የጸጥታ ምክር ቤቱን ስብሰባ የሚያነሱት አቶ ገዱም ጀነራል አደምን ጨምሮ እያቀረብ ነው። ሪፖርትን ሪፖርቱን ተከትሎ የኦፕሬሽን እቅድ ነው ይዛችሁ ያልኩት በሚል በራሳቸው ጠቅላይ ሚኒስትሩ እንደሚወስኑ ነግረውን ተበተነ ሲሉም ነው የጠቀሱት። ጦርነቱን በሶስት ሳምንታት ውስጥ ጨረስ ነው በተባለ ጊዜም አሁን ህዝቡን እናያዘው ያለበዛ ችግር ይመጣል የሚል ምክረ ሀሳብ ሳቀርብ የትግራይ ህዝብ ከዚህ በኋላ እንዳይነሳ አድቅቀኗል አታስብ አለኝ ሲሉም ያስታውሳሉ። እዛው ስብሰባ ስንወጣ ወዳው ምንድን ያለ ሁለት ነገሮች አነሳ አሁን ቲፒኤልኤፍ መልሶ እንደገና ተነስቶ ህይወት ይዘራል ብለህ ነው የምታስበው? ቀጥሎ እናንተ የትግራይ ህዝብ የትግራይ ህዝብ ትላላችሁ፣ ብዙ ሰው እንደዛ ይላል። ከማን በልጦ? ከአሁን በኋላ መቼውንም ቢሆን አንገቱን ቀና አድርጎ የሚሄድበት ሁኔታ የለም። ከአሁን በኋላ የትግራይ ህዝብ ቀና ብሎ ለቲፒኤልኤፍ ሀይልም የሚሆንበት ሌላ ነገር የሚያመጣበትም ነገር የለም። መቼውንም ቢሆን አንገቱ ካታሌለል አይችልም ከአሁን በኋላ። የትግራይ ጦርነት የመከላከያ ሰራዊቱን ክልሉ ውስጥ እያቀለጠው አብይ ግን ልክ አሁን እንደሚለው በታሪክ ታይቶ የማይታወቅ ሰራዊት ገንብተናል ሀምሳ ኪሎ ሜትር በእግሩ ተጉዞ የሚዋጋ ሰራዊት አለኝ ይል ነበር የሚሉት አቶ ገዱ አብይ ጦርነቱ እንዳይካሄድ ቢፈልግ ኑሮ ማስቀረት ይቻል ነበር ሲሉ ያስታውሳሉ ከአማራ ክልል ጋር በተያያዘም አብይ ያላቸው አቋም አንዱ መገለጫው የሽመልስ አብዲሳ አሳምነን ወይንም አታለናቸው ተመለሰን የሚለው ንግግር ነበር የሚሉት የቀድሞ የውጭ ጉዳይ ሚኒስትር ስለዚህ ተቀርቶ የወጣ ንግግር ስንጠይቀው ይሄን አሁን አንወያይበትም ብሎ ዘጋብን። በሻሸመኔ አካባቢ የሚሆን በሌሎች ስፍራዎች ላይ የተፈጸሙ ማንነት ተኮር ግድያዎችም እንዳይዘገቡ ብሎ ትእዛዝ ሰጥተ ሲሉም አንስቷል። እነዚህ በአማራ ህዝብ ላይ የሚደርሱ ችግሮችን ተከትሎ ሶስት ውይይቶችን በድብቅ አማራ አመራሮች አድርገን ነበር የሚሉት አቶ ገዱ ይህ ሰው ጸረ አማራ ጸረ ህዝብ ነው በሚል ያደረግኩት ንግግር በማግስቱ ይደርሰው ነበር ሲሉም ነው የጠቀሱት። የአመራሩ የደጅ ጠኝነት ባህሪ ነው ህዝቡ ለዚህ የዳረገው እንደሚችሉ በማከል የራሳችን የአማራ አመራሮች ውስጣዊ ሁኔታዎችን የተነጋገርንበትን ቁጭ ብለው አብረን የተነጋገርንበትን ይሄ ነገር ወደ ጥፋት እያመራ ብለን ሶስት ጊዜ ተሰባሰብ ጸረ አማራ ነው አሁን ይሰሙኛል፣ ጓደኞች ሶስት ጊዜ ጸረ አማራ ነው እኔ አንድ ጊዜ ፕሬዘንቴሽን አዘጋጅ ጸረ ኢትዮጵያ ነው፣ በጠቅላላ ጸረ ህዝብ ነው የሰው ይህን ጊዜ ተደራጅተን መልክ ካላዛዝ ነው በስተቀር ሁላችንም ተራ በተራ ያጠፋናል፣ አገሩንም ይዞት ይጠፋል። ይችን የተነጋገር ነው ለሱ ዶ ደረሰው ያው በተናጠል በተናጠል በተናጠል ጉዳት ደረሰ። ይሄ ምንድን ነው የአብይ ድክመት ብቻ ሳይሆን የአማራ አመራር ለአንዱ ስለደወለለት ብቻ ክብር ያገኘው መስሎት ሁሉም ነገር ውፈታቶ እርስ በርስ የተነጋገር ነው ሳይቀር ነው ዝርግፋ አድርጎ የሚሰጡት ይሄ የደጅጠኝነት አመለካከት የአማራ ባለ ሀብቶችን በሂደት ከቢዝነስ ማስወጣት፣ ማሳደድ፣ ታጣቂዎችን ይደግፋሉ እያሉ ስራቸውንና እንቅስቃሴያቸውን መቆጣጠር በቅድ ተይዞ እየተሰራበት ያለ ነው። ይህ ለእነርሱ እየሰሩ ያሉ ባለ ሀብቶችን ጭምር የሚያካትት ነው ሲሉም አክሏል። አቶ ገዱ የቀድሞ አለቃቸው እንዴት ማህበረሰብን በመከፋፈል በስልጣን መቆየት እንደሚቻል እንደሚሰሩ ሲያስረዱ፣ ወለጋን እንዴት ታምነዋለህ ያሉበትን ሁነትን በማስታወስ ነው ውጭ ጉዳይ እየሰራው እያለ ይህን ሰው እንዴት ታምነዋለህ? ሆይ አለኝ። በስራው እንግዲህ አውቀው፣ ሌላ ግንኙነት የለን። በስራው በጣም ጥሩ ስራ ነው። ውጭ ጉዳይ ውስጥ አሉ ከሚባሉት ሰዎች አንዱ ነው። ጥሩ ዲፕሎማት ነው። እና ይሄ ለውጭ ጉዳይ ስራዎች ይሄ ሰው አለ ብዬ ነው። እሱ እኮ ወለጋ ነው አለኝ። የወለጋ ሰው እንዴት ታምናለህ? በተመሳሳይ ያለኝ ወለጋ አስቸጋሪዎች ናቸው እሱን እንደ ኦሮሞ እንደማይቆጥሩ አድርጎ ነው የሚመለከ አብይ ትልቁ ችሎታው የሚደረገው ነገር ልክ እንዳልሆነ እያወቁ ልክ ነው የሚሉ ሰዎች በዙሪያው መፍጠር መቻሉ ነው የሚሉት አቶ ገዱ ነገር ግን አሁን አማራጭ የሚሰጠው ኃይል አቶንጅም ህዝቡም መከላከያውም ፖሊስም መሞት ሰልችቶታል ግን ማናለ በሚል ሀገሩ ከቁጥጥር ውጭ እንዳይሆን በመስጋት ነው ያለው ሲሉም አብራርቷል። ለዚህ ተጠያቂው በተቃዋሚ ጎራ ያለው ኃይል ነው የሚለው አቶ ገዱ መሰባሰብ፣ መዘጋጀትና በጋራ መቆም ኃላፊነት አለበት በማለትም ተናግሯል። የትግራይ የፖለቲካ ሁነት በተባበሩት መንግስታት ድርጅት ሪፖርት ቀርቦበታል። በኢትዮጵያ የቀጠለው የዘፈቀደ ስርዓትን የተመለከተው ጉዳይም እንደዚሁ። በኢትዮጵያ በሰብአዊነት ላይ የሚፈጸሙ መንግስታዊ የወንጀል ድርጊቶች፣ የተደረሱ ስምምነቶች አለመተግበርና የቀጠሉ ጦርነቶች አሁንም ሀገሪቱ የዓለም አቀፍ መድረኮች ላይ ስሟ በዚህ እየተጠራ እንዲቀጥል አስገድዷል። በቅርቡ ኢትዮጵያን የተመለከቱ ሪፖርቶች ሀገሪቱ በኑሮ ውድነት ከአፍሪካ ቀዳሚዋ ስለመሆኗም ከድህነት ወለል በታች ያሉ ዜጎች አሃዝ በፍጥነት እየጨመሩ ስለመምጣታቸው ወዘተ የሚያትቱ ናቸው። በስዊዘርላንድ ጀኔባ እየተካሄደ ባለው ሃምሳ ዘጠነኛው የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ ላይ ደግሞም የትግራይ ጉዳይ ተነስቷል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነርም በትግራይ ክልል የፖለቲካ ግለቱ አሁን እየጨመረ ነው ሲሉ አሳውቋል። ኮሚሽነሩ የተኩስ አቁም ስምምነት እንዲረጋገጥ ሁሉም አካላት ትርጉም ያለው ምክክር እንዲያደርጉም አሳስቧል። በተጨማሪም የመንግስት ባለስልጣናት በሚቀጥሉ ዓመት ከሚ የሚካሄደው ሀገራዊ ምርጫ አስቀድሞም አስፈላጊ የሆነውን የሲቪክ ምህዳር መስፋት እንዲያረጋግጡ ጠይቋል። ኮሚሽነሩ በተያዘው ሳምንት በ59ኛ ጉባኤ ላይ ባደረጉት ንግግር በኢትዮጵያ በዘፈቀደ የሚደረግ እስር፣ ጋዜጠኞችንና የሚዲያ ሰራተኞችን የማስፈራራት ተግባር እንዲቆምና በተገቢ የህግ ሂደቶች ብቻ ሊጠየቁ ይገባል ሲሉን የገለጹት ኢራን በአሜሪካ የተፈጸመባትን ድብደባ ተከትሎ አደገኛ የተባለውን ውሳኔ ያሳለፈች። አሜሪካ ቴሄራን የአጸፋ እርምጃ ወስዳለሁ ካለቼባሰ ካለች የባሰ ጥፋት ይጠብቃታል ስትል አስጠንቅቃለች። እስራኤል ትራምፕና አሞካሽታ መጪዎቹ ቀናት ፈታኝ ሊሆኑ ይችላሉ ስትልም ገልጻለች። ዶናልድ ትራምፕ ወደ ኢራኑ ጦርነት በቀጥታ ለመግባት የሳምንታት ውሳኔን ይጠብቃሉ ቢባልም ቅሉ ተቀላቅለውታል። አሜሪካ በኢራን የኒውክሌር ተቋማት ላይ የፈጸመችው የትናንት ምሽቱን ጥቃት ተከትሎም ለህዝቡ ዶናልድ ትራምፕ ባደረ ያደረጉት ንግግር ሰላም በፍጥነት ካልመጣም ሌሎች ተጨማሪ ኢላማዎች በትክክል በፍጥነትና በብቃት እንመታችኋለን አብዛኞቹ በደቂቃ ውስጥ ሊደመሰሱ ይችላሉ ብሏል። ይህን ጥቃት ተከትሎ ኢራን ያሳለፈችው ውሳኔ ግን አደገኛ ተብሏል። የኢራን ፓርላማ ወሳኙን የሆርሙዝ የባህር ሰርጥን ለመዝጋት የቀረበውን ሀሳብ ማጽድቋልና። የኢራን ፓርላማ እያለማችን ሀያ በመቶ የሚሆኑ ድፍድፍ ነዳጅ የሚተላለፍበትን ይህን የባህር ሰርጥን ለመዝጋት የቀረበውን የውሳኔ ሀሳብ ነው ያጸደቀው። የፓርላማው ውሳኔ ተፈጻሚ የሚሆነው የኢራኑ መሪ አያቶላ አሊ ሀሚኒ በሚያስተላልፉት የመጨረሻ ትእዛዝ አማካኝነትም ይሆናል። አርባ ኪሎ ሜትር ብቻ ስፋት ያለው የሆርሙዝ የባህር ሰርጥን የመዝጋት አደጋ ካጋጠመ በዓለም ነዳጅ ዋጋ ላይ አደገኛ ተጽዕኖ የሚያሳድር እንደሚሆን ይታመናል። አሜሪካ በኢራን ሶስት የኒውክሌር ተቋማት ላይ ስለፈጸመችው ጥቃትም ዝርዝር መግለጫን አሰራጅታለች የመከላከያ ሚኒስትሩ በሰጡት መግለጫ አሜሪካ በኢራን የኒውክሌር ተቋማት በፈጸመችው ጥቃት ጥቃት አስደናቂና የማይቀለበት ስኬት ተገኝተዋል ብለዋል። ከዶናልድ ትረምፕ የተቀበልነው ትእዛዝ ትኩረት ያለው ነበርም ሀይለኛና ግልጽም ነበርም የኢራንን የኒውክሌር መርሃ ግብርን አውድመናል ሲሉ አክሏል። አሜሪካ ጥቃቱን ለመፈጸም ለረጅም ጊዜ ስትዘጋጅ መቆየቷን የተናገሩት የመከላከያ ሚኒስትሩ ለወራትና ለሳምንታት ቦታ መያዝና መዘጋጀትን የጠየቀ እቅድ ነው ብለዋል። ለጥቃቱ ቢቱ ቦምብ ጣይ አውሮፕላን ጥቅም ላይ መዋሉን የተናገሩት ሚኒስትሩም ቦምብ ጣይ አውሮፕላናችን አለም ሳይሰማ ወደ ኒውክሌር ተቋሞ ቹ ገብቶ መውጣት ችሏል ብለዋል። ሚኒስትሩ ሄግዝ እንደተናገሩት አሜሪካ እኩለ ሌሊት ላይ በኢራን ፎርዶ፣ ናታንዝ ና ኢስፋሃን በሚገኙ ሶስት የኒውክሌር ተቋማት ላይ ያነጣጠረ ጥቃትን አድርሳለች። የኢራንን የኒውክሌር መርሃ ግብር አውድመነዋል፣ ነገር ግን ኦፕሬሽኑ የኢራን ወታደሮች ና የኢራን ህዝብ ላይ ያነጣጠረ እንዳልሆነ ልብ ሊባል ይገባል ሲሉም አክሏል። የጥምር ዘመቻው አዛዥ ጀነራል በበኩላቸው ዘመቻው ኦፕሬሽን ሚድናይት ሀመር ተብሎ እንደሚጠራ ተናግረው በርካታ የማሳሳቻ ና ማደናገሪያ ስልቶችን ተጠቅመናል ይላሉ። ስለ ኦፕሬሽኑ ዝርዝር ሁኔታን የተናገሩት ጀነራል ኬን ቦምብ ጣይ አውሮፕላኖቹ ከአሜሪካ ተነስተው አንዳንዶቹ ወደ ምዕራብ ፓስፊክ ውቅያኖስ እንደ ማታለያ መብረራቸውንም ይገልጻሉ። ይህን የአሜሪካ እርምጃ ተከትሎ ምላሾችም እየተሰጡ ናቸው። የእስራኤሉ ፕሬዝደንት ዶናልድ ትራምፕ በኢራን ላይ የፈጸሙትን ጥቃት ታሪካዊ ሲሉ አድንቀውታል። አይዛክ ሄርዞግ የትራምፕ ቃላት በአሜሪካ ና በእስራኤል መካከል ያለውን ጥልቅና የማይበገር ጥምረት ያሳያል ብለዋል። ነገር ግን መጮ አላለቀም በማለት አስጠንቅቋል። መጪዎቹ ቀናት ውስብስብና ፈታኝ ሊሆኑ ይችላሉ በማለትም እስራኤላውያን የባለስልጣኖችን የሕይወት አድን መመሪያዎችን እንዲከታተሉን ያሳሰቡት። ሩሲያ የአሜሪካ ጥቃቶችን በውጭ ጉዳይ መስሪያ ቤቷ በኩል ተቀባይነት የሌላቸው ስትል አውግዛቸዋለች። በዋሽንግተንና በቴህራን መካከል የኒውክሌር ውይይቶችን እያሸማገለች የነበረችው ኦማን ደግሞ አሜሪካ በኢራን የኒውክሌር ተቋማት ላይ የፈጸመችውን ጥቃት አጥብቅ ያወግዛለሁ ብለዋለች። ከአሜሪካ ጋር ጠንካራ የደህንነት ስስር ያላትና በቀጠናው የአሜሪካ የቅርብ አጋር የሆነችው ሳውዲ አረቢያ የኢራንን ሉዓላዊነት መጣሱን አውግዛ ከእንደዚህ አይነት ድርጊቶች መቆጠብ አስፈላጊ እንደሆነ አጽንኦት ሰጥታለች። የኳታሪ ውጭ ጉዳይ ሚኒስትር በበኩሉ አሁን እየታየ ያለው አደገኛ ውጥረት በቀጠናውና በዓለም አቀፍ ደረጃ አስከፊ መዘዞችን ይዞ እየመጣ ነው ሲል አስጠንቅቋል። ግብጽ ቀጠናው ወደ ቀጣይ ትርምስና ውጥረት የመግባት አደጋ እንደተጋረጠበት ገልጻለች። የሊባኖሱ ፕሬዚደንት በበኩላቸው የኢራን የኒውክሌር ተቋማት ድብደባ ሁኔታው ከአንድ በላይ የሆኑ ቀጠናና ሀገራት ደህንነትና መረጋጋት ላይ አደጋ የሚጠልቅ ውጥረትን ይፈጥራል የሚለውን የፍርሃት ደረጃ ከፍ ያደርጋል ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።